መጨረሻ ላይ ያለውን ግጥሜን በጥሞና ያድምጡና ይገምገሙልኝ። የግጥም ችሎታ ካለኝ አስተያየት ያስቀምጡልኝና እንዲገጥም የኢማሞች በግፍ መገደል የሙስሊሞች በድል ያሳስበኛን የምትል ከሆነ አጀንዳህን አትልቀቅ። መጀመሪያ በግፍ ይገድላሉ። ለምን ብለ ስጠይቅ እኛ ክልል ኮሽ ባለ ቁጥር ይላሉ። ከዚያም ስልጤ አህመድ ዲን ሙጂብ እያሉ የጥላቻ የሐሰት ትርክታቸውን ይቀጥላሉ። አንተም እኔም ስልጤ ነኝ፣ እኔም አህመድዲን ነኝ፣ እኔም ሙጂብ ነኝ እያልክ አጀንዳህን ትለጥጣለህ፣ ብሽሽቅህን ትቀጥላለህ። ከዚያ ደግሞ ሌላ አጀንዳ ይመጣና አጀንዳህን ትረሳለህ። ከዚያም አዙሪቱ ይቀጥላል። በነፈንታሁን ዋቄ በነዘመድኩን በቀለ የጥላቻ አዝማቾችን እንዲሁም የግፍ ገዳይህን ረስተህ ያው ትቀጥላለህ። ብቻ የምናሳዝነን በየቦታው ተወሽቀን ጭራ መሆናችን፣ መቀለጃ መሆናችን ያሳዝነኛል። በዚህ ጊዜ ምንም ባልል ደስ ይለኛል፣ ግን ደግሞ የሚሰራው ግፍ የእኛም በራሳችን መቀለዳያችን ያበግነኛል። ደስ የሚለኝ ነገር ተበዳዮች መዲያይ ተበዳይ ተበዳይ እንጂ በዳይ አይደለንም፣ እና በዳዮች የእጃቸውን ማገኘታቸው የማይቀር መሆኑ ያበረታኛል። ይላን አብዱራሂም አሕመድ አላህ ይጠብቅህ። ብራለህ። እናንተዬ እንደው ለመሆኑ መች ነው ግፍ የሚያልቀው? ሰው እንዴት ሌት ከቀን በግፍ ይሰቃያል? ችግር የትም አለ፣ ወሎ ግን ይለያል። ሁሌ መከራ ነው፣ ታሪኩ ያሳያል። ለምን እኮ ለምን ዮሐንስ በእብሪት አረደው? ብለች ብላ ቴዎድሮስ ዘመተ ቃል ኪዳን ሊሞላ፣ ያው ተፈሪም ቢሆን ስንት ቁማር በላ፣ ምኒልክም ቢሆን ብዙ ጉድ ፈጽሟል። እንደው ለመሆኑ ለወሎ ማን ቁሟል? ማን አለ እኮ ማን? ንገሩ፣ ጉድ እኮ ነው መገፋት ያደማው፣ የመከዳት ቁስል በፍቅር ይፈወሳል በመራብ ጠውልጎ የታረዘ ገላ ቀኑ ሲያልፍ ይካሳል። አድማጭ የሌለው ሕዝብ እንኳንስ ደስታውን እምባስ የት ያፈሳል? እኮ እስኪ ንገሩን መቆም የታከተው ይደርሳል ተጉዞ በተራማጅ ግሩ ተማሩ ካለ ደግሞ ብዙ ለውጥ ያገኛል በውብ ንግግሩ። የአፄው ቅሪት ግን ኢስላምና ሙስሊም ይሄ ነው ችግሩ። ምን ምንጣፍ ብትሆን አያመሰግንም መናከስ ነው ግብሩ። ሌላን መጨፍለቅ ነው የሱ የድል ዋንጫ ነሃስ ወርቅ ብሩ። ይሄ ነው ዓላማው። ሁሌ በጅልነት ፍቅር ያሸንፋል በሚል አጉል ተስፋ መብቱን ተነጥቆ ድምፁ እየታፈነ ነፍሱ ተቀስፋ በሆነ ባልሆነው እኛን እያገደ የሱን እያፋፋ ከትላንት እስካሁን አለን በሽሩሩ ኑሮን በሰቀቀን በሳት ተፈትነን በእስላም ላይ ሆነን ባናውቅም ተጨንቀን ይፎክሩብናል፣ ይደነፉብናል እኛ እናውቅም ስቀን ይገርማል እኮ ከዛሬ ከነገ ይሻላሉ በሚል ለክህደት ቁስላቸው ፍቅር እየሻትን በደል ባጎበጠው በተዋበገላ ለመኖር ስንኳትን፣ ለመሄድ ተፈጥረን ታገሱ በመባል ስንት ዘመን ሞትን እኮ፣ ስንት ዘመን የት ነው የእኛ ፍትህ? ወደ ተደበቀ የተስተከለለ ያገራች መንግስት ምን በድለን ነው ስንሞት ዝም የሚለኝ እያለም ይጥይቅ ከደረሳ እስከ በወሎ ቢበዙም ስሪታቸው ሆኖ ላረዳቸው እንኳን ቂምም ባያረግዙም ይሄው ዛሬም ድረስ አሉ በጭቆና ፍትህን አልገዙም። እኮ ለምን ስንቱ ባለ ጊዜ ስንቱ ስንት ሲሆን ስንቱ ግፍ ሲሰራ ስንቱ በስንቱ ላይ ማናለብኝ ብሎ ገዝፎ ሲያንሰራራ አላንና ፉላን ህፃን ላይ ሲዝቱ በቀን በጠራራ ምነው ፍትህ ጠፋ? ምነው ህግ መንግስት መች ነው የኛ ተራ? ነገሩና ግድያ ስዴቱን ስንቱን ተሸክም ነው ለብዙ ዘመናት በስንቶች ጭካኔ ስንት መከራ የን ዓመታትም ቅናት ለእምነቱ ሲገለል በእምነቱ ሲገለል ይህ ሁሉ ሲሆን ምን ጥላቱን ቢያውቀው

ንገሪ በሞቴ፣ ታቻ ምና በጁንታ ትላንት በብልግና ዛሬ በፋኖ ይቀባበሉሻል። አንቺ ጋለሞታ ምን አይተውብሻል? ብርቱካን ሸንኮራሽ ዶሮ ጨርሰሻል። ለእኛ ያልነገርሽን ምን ሚስጥር ይዘሻል? ቀበሮ ዝንጀሮም ጦጣው አፍቅሮሻል። ቀን እየቆጠረ ኩንትራት ይዞሻል።